የልማት ስራዎችን እንዲጎበኙ እያደረግ ነው። ዛሬ በሁሉም ክፍለ ከተሞች ላይ የተሰሩ ስራዎችን ያያሉ። አሁን የምንገኘው በካሳንቺስ ኮሪደር ላይ ነው። የሁለት ክፍለ ከተማ መምህራንን ያገኘ ነው። የካ ክፍለ ከተማ እንዲሁም የቂርቆስ ክፍለ ከተማ መምህራኖችን አግኝተናል። የተሰሩ የልማት ስራዎችን እያዩ እየተደሰቱ እንደምትመለከቱት ፎቶ እየተነሱ በጣም ደስታቸውን እየገለጹ ያሉበት ሁኔታ አለ። በአጠቃላይ ሚናችን ምንድን ነው የሚለው በትናንትና የነበረ ውይይት ወደ ራሳቸው ጠጋ አድርገው ሀገር ማልማት የመምህር ስር ሚና በጣም ከፍተኛ እንደሆነ መምህር ትውልድ ይቀርጻል፣ ሀገር በትምህርት ትበለጽጋለች የሚለው መሪ ቃል ገዢ እንደሆነ ተግባብተንበታል ማለት ነው። ይህንን ከመወጣት አንጻር ምክክራችን፣ ውይይታችን በጣም ውጤታማ እና ፍሬያማ እንደነበረ አይተናል። ዛሬ ደግሞ ቀጣይ ላይ ደግሞ ያልተነሱ የሚቀሩ የቀጣይ አመራር እርከን ደግሞ ምላሽ ሊሰጣቸው የሚገባ ጉዳዮችን ዛሬ ደግሞ ሰብሰብ ተብሎ ከየትምህርት ቤቱ በምርጫ የመጡ መምህራንና የትምህርት አመራሮች አሉ። ከእነሱ ጋር ውይይቱ ይቀጥላል። እንደተለመደው ከመምህር ጋር በውይይት እና በመግባባት ዲሞክራሲያዊ በሆነ መልኩ መጨረሻ የጋራ ውሳኔ ላይ እንደሚደረሰው ሁሉ ዛሬም የተሻለ ያማረና ሁላችንም የሚያግባባ ውይይት እንደሚካሄድ ተስፋ አደርጋለሁ። አጠቃላይ ግን ሁኔታውን እንዲረዱት አካባቢያቸውን እንዲያውቁ እየተደረገ ያለውን በከተማ ውስጥ እንዲረዱ ማድረግ የከተማ አስተዳደሩ ኃላፊነት ስለሆነ ይህንን እያሳየን እያስጎበኘን እንግዲህ ከለውጡ በኋላ የትምህርት አጠቃላይ ሁኔታን በመገምገም ያሉትን ስብራቶች እና ህጸቶች ለማረም በከፍተኛ ኢንቨስትመንት በልዩ ትኩረት ስራዎች ተሰርቷል። መንግስት በከተማችን ደረጃ ከመቶ በላይ ትምህርት ቤቶች ገንብተን በተማሪ ፍልጥን፣ መርታን ማስተካከል፣ የትምህርት ቤቶችን ደረጃ ማስተካከል። ያ ብቻ ሳይሆን ተማሪዎቻችንን ለወቅቱና ጊዜውን የጠበቀ ትምህርት ተደራሽ፣ ጥራት ያለው ትምህርት በማግኘት ደረጃ ትምህርት ቤቶችን አቅም ማሳደግ፣ አዳዲስ ትምህርት ቤቶችን ተደራሽ የማድረግ ያ ብቻ ሳይሆን የሌላውንም ባለ ድርሻ አካላት በማሳደግ የትምህርት ለትውልድ መርሃ ግብር ተቀርጾ በንቅናቄ ውስጥ በርካታ ትምህርት ቤቶች ላይ ደረጃ ማሻሻል የቻለበት በአጠቃላይ ከ10.3 ቢሊዮን ብር በላይ ሀብት አሰባስበን ትምህርት ቤቶችን አቅም አሳድገናል ማለት ነው ይህንን በትኩረት በመስራት የበለጠ በማጠናከል ትምህርት ቤቶችን አቅም ማሳደግ ያስችላል ማለት ነው በዚህ ለውጥ ሂደት ውስጥ ምን ትምህርት ቤቶች ላይ ምን ተሰራ የሚሉትንም ነው እንዲያዩ ያደረገው። ቅድም እንደተባለ፣ ስለዚህ ትምህርት ቤት ከትምህርት ቤት ትምህርት ቤት ክፍለ ከተማ ክፍለ ከተማ ከወረዳ ወረዳ የተለያየ ስለሆነ ይህንን በሙሉ እንዲያዩት እንዲገነዘቡት ማድረጋችን በቀጣይ እንደ ከተማ የምናደርገው ልፋትና ድካም እንዲረዱ እነሱም ደግሞ አስተዋጽኦ እንዲያደርጉ የሚያደርግ መርሃ ግብር ነው ማለት ነው። ኮሪደር ልማት ያመጣው ስራ ባህልን አራት ሰዓት ሰባቱን ቀን የመስራት ባህል ለውጥ ያመጣንበት ነው። የመሰረተ ልማትን ቶሎ በጊዜ ማጠናቀቅ ስታንደርዱን የጠበቀ ዓለም አቀፍ ተወዳዳሪ እንድትሆን ማድረጋችን ብቻ ሳይሆን በሰው ልጅ አስተሳሰብና የስራ ባህል ውስጥ ትልቅ ለውጥ መጥቷል ማለት ነው። በዚህ ውስጥ በተደጋጋሚ ምናልባት ካላያችሁት እንድታዩት ገላን ጉራ የተቀናጀ መንደር ሲገነባ በ57 ቀን ውስጥ ነው። እንደዚህ አይነት በጣም ያማረ ትምህርት ቤቶች የተሰሩት አንደኛ ደረጃ፣ ቅድመ አንደኛ ደረጃ፣ ሁለተኛ ደረጃ ከሌሎች ትምህርት ቤቶች መሰረተ ልማታቸው የተሟላ በአጭር እና በፈጣን ጊዜ ውስጥ የተሰሩት ነው። ብዙ ትምህርት ቤቶችም በዚህ መልኩ እየተሰሩ ነው። ዛሬ ከ50 ቀን በፊት ጂ ፕላስ ፎር ማጠናቀቅ እየቻለንበት በትምህርት ቤት ነው ይሄ አሁን ያመጣ ነው ለውጥ ስለሆነ ሀገር በፍጥነት ማደግ ላይ ስላለች፣ ይሄን በፍጥነት ደግሞ ኮፓፕ ማድረግ የሚችል አስተሳሰብ እና ስነ ልቦና መገንባት ያስፈልጋል። ኮሪደር ልማት ይህን ሰጥቶ፣ ስለዚህ ይህም ትምህርት ቤቶች ላይ የሚገለጥን መሆኑን ልገልጽ ወዳለው። አመሰግናለሁ።